ከፍ ያለ ስሜት ውስጥ የፍርሃት ሊሆን ይችላል፣ የጭንቀት ሊሆን ይችላል፣ የመከፋት ሊሆን ይችላል። በሚሰማኝ ጊዜ አቆማለሁ፣ ነገሮችን ማደርገውን ነገርም አቆማለሁ። ከዛ በኋላ ወደኋላ መለስ ብዬ ስክነት ያለው የሆነ ታይም ለመውሰድ እሞክራለሁ። ያበሳጨኝም ነገር ቢኖር እንደዛው ማለት ነው። በዛ ጊዜ ስፔስ ቦታ አገኛለሁ ማለት ነው። ትንፋሽ መውሰድ ይቻላል። ከዛ በኋላ ምንድን ነው ለምንድን ነው ይሄ ነገር የተሰማኝ? ለምን ተበሳጨሁ? ምንድን ነው ያበሳጨኝ ነገር? ምክንያቱን ለመረዳት እሞክራለሁ። ያ ምክንያት ደግሞ መፈታት የሚችል ነው? በእኔ ቁጥጥር ያለ ነው? ከኔ ቁጥጥር ውጭ ነው? ከኔ ቁጥጥር ውጭ ከሆነ አቀባበሌን ለማሳመር ነው የምሞክረው። ከዛ በኋላ በእኔ ቁጥጥር ውስጥ ከሆነና እኔ ላደርግ የምችለው ነገር ካለ እንዴት ላደረገው እችላለሁ ብዬ ወደ መፍትሄ ፍለጋ እሄዳለሁ። ይህንን ግን የምታገኘው ከስሜቱ ትንሽ ስሜቱ ውስጥ ላለመስመጥ በመሞከርና ራስሽን ራሱ ከሁለት ከፍለሽ ታዛቢ መሆን ማለት ነው። ራሴን ራሴ ለመታዘብ እሞክራለሁ ማለት ነው። ሰላም እንዴ ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት ግሬትነስ ስኩል ዶት ኮም ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።